ጤና ይስጥልን የዘጋቢ ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ ሰሞነኛ መረጃዎችን ይዘንላችሁ መጥተናል። ዘጋቢ ሚዲያዎች ነን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከትጥቅትግል ጎን ለጎን ህዝባዊ ውይይትና አስተዳደራዊ መዋቅር እያካሄደ ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በተቆጣጠረባቸው ቀጠናዎች ስልጠናዎችን፣ ህዝባዊ ውይይቶችንና አስተዳደራዊ መዋቅሮችን እያካሄደ ይገኛል። የአሳምነው ዕዝ ስልጠናዎችን የሰጠው ህዝባዊ ውይይቶችን እያካሄደውና አስተዳደራዊ መዋቅሮችን የዘረጋው እዙ ተቆጣጥሮ በያዛቸው ጠንካራ የእዙ ይዞታ ቦታ በሆኑት ምንጃር ሸንኮራ፣ በረሀይ፣ ሀገረ ማርያም፣ አሳግርት፣ መርሃ ቤቴ አውራጃ፣ መንዝ ቀጠናና ኤፍራታና ግድም ነው። ያሳምነው ዕዝ የፋኖ የትግል መስመር አምሃራነትና በሌሎች ርዕሰ ጉዳዮች ላይ ያተኮረ ሥልጠና የሰጠው በሕዝብ አገልግሎት ሰጪ ተቋማት ለሚሰሩ ሠራተኞች ሲሆን፣ እሱ በተቆጣጠረባቸው ቀጠናዎች ሕዝባዊ ውይይቶችን በማካሄድ አስተዳድራዊ መዋቅሮችንም ዘርግተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ እያካሄድ ያለውን ህዝባዊ ስልጠናና የፋኖ የትግል መስመር በተመለከተ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳም እንዲህ ይገልጹታል። በዚህ በደቡብ አማራ ቀጠና ወይ ደግሞ በሸዋ አካባቢ የአማራ ፋኖ አሳምነው ዕዝ እነዚህን ስራዎች ሰሩ ቆይቷል። ከወታደራዊ ማደራጀት ወታደራዊ የትጥቅ ትግልን ከመምራት ጎን ለጎን ምናልባት የተቆጣጠራቸው አካባቢዎችን የህዝባዊ አደረጃጀቶችን እየሰራ ለህዝቡ እያስረከበ ምናልባት ህዝቡ ራሱን ማስተዳደር ያለበት፣ እንደሚታወቀው አብዛኞቹ እስካሁን ሲገለገልባቸው የነበሩ መዋቅሮች ፈርሰዋል። ፋኖ የራሱን መዋቅር በህዝቡ ውስጥ እያሰረጸ እንደሚሄድ ይታወቃል። ምናልባት የአሳምነው ዕዝ የሚቆጣጠራቸው ከ ምንጃር ጀምሮ ከምንጃር ሀገረ ማርያም፣ በረሀት፣ አሳግርት፣ መርሃ ቤቴ፣ እንሳሮ፣ ሞረትና ጅሩ፣ ግሼ፣ መንዝ ጌራ፣ እንደዚሁም በአጣዬ አካባቢ ወይ ደግሞ የፍራታና ግድም ወረዳ አብዛኞቹ የገጠር ቀበሌዎች መዋቅሮችን እየሰራ ይገኛል። ምናልባት እንደሚታወቀው አብይ አህመድ በአንድ ከየ ከተማ ወይ ደግሞ አንድ የወረዳ ከተማ ብቻ ይዞ የወረዳ አስተዳዳሪ ያለው እኛ ደግሞ በጣም በርካታ ቀበሌዎችን ተቆጣጣሪ የወረዳ አስተዳደር እንኳን የለንም። ስለዚህ ከዚህ በኋላ እነዚህን ስራዎች ከተጥቀ ተግልጎን ለጎን ማህበረሰባዊ ስራዎችን ማህበረሰቡን ማስተዳደር ይጠበቅበታል። ይህን እያደረገ ይገኛል። እነዚህን ስራዎች እየሰራን ነው የራሳችን መዋቅር ዘርግተናል ከማህበረሰባዊ ውይይቶች የተገኙ በርካታ ግብዓቶች አሉ እንደሚታወቀው ማህበረሰብ የትግሉ ልብ ነው ብለን እናምናለን ለማህበረሰብ እስከ ወጣት ድረስ የማህበረሰቡን ብሶቶች የማህበረሰቡ ጋር የሚሰሩ እስከዛሬ የተሰሩ ወንጀሎችን በጣም በርካታ ነገሮች ሲሰሩ ነው የቆየው በአማራ ህዝብ ላይ ስለዚህ እንደ ማህበረሰብ አቋም መያዝ ያስፈልጋል በእርግጥ የትግሉ መነሻም ማህበረሰቡ ነው። መጀመሪያ ብልጽግናን ከእያንዳንዱ ቀበሌ ያባረረው የማህበረሰብ መሆኑን እንረዳለን። ስለዚህ ከማህበረሰቡ ምናልባት ፋኖ የህጥቅ ትግል ነው የሚያካሄደው። በህጥቅ ትግል ውስጥ ደግሞ የሚከሰቱ ችግሮች ይኖራሉ። እነዚህን ችግሮችን ለማረም ማህበረሰቡ ማወያየት እጅግ በጣም አስፈላጊ ነው ብለን እናምናለን። ያንንም አድርገናል። ከማህበረሰቡ በጣም ጥሩ የሆኑ ግብዓቶች ተገኝተዋል። በርካታ ጥያቄዎቹን አንስተዋል። እኛም ማስተካከል ያለብን እንደፋኖ ምናልባት ማህበረሰባዊ አስተዳደርን ስንከውን በማህበረሰቡ ላይ የምናሳድረው ተጽዕኖ ይኖራል። እያንዳንዱ የትጥቅ ትግል ወይ ደግሞ ትግል የራሱ የሆነ ተጽዕኖ እንደሚኖረው እናውቃለን። ስለዚህ ከማህበረሰቡ ጋር ተወያይተን እነዚህ ችግሮች እየተቀረፉ የአማራ ትግል ከፍ የሚልበትን እንደ ማህበረሰብ ደግሞ ትግሉ የራሳቸው ነው ስለዚህ በሚደግፉበት ረገድ እንዲደግፉ መግባባት ላይ ደርሷል ማለት ነው። በነገራችን ላይ የአማራ ትግል ምናልባት የብሔርተኝነት ትግል ነው ብለናል። አማራ የትጥቅ ትግል የመረጠው ከምርጫዎች መካከል መርጡ አይደለም። የነበረው ብቸኛ ምርጫ የትጥቅ ትግል ነው፣ ምክንያቱም ሌሎች ምርጫዎች በሙሉ ዝግ ነበሩ። ጭላንጭል ወይ ደግሞ መውጫ በሩ የነበረው እንደ ህዝብ፣ ለመዳን ከፈለገ ወይ ደግሞ ብቸኛ ምርጫው የብሄርተኝነት ትግል ነው። ስለዚህ ከምርጫዎች መካከል የመረጠው አይደለም። እውነት ለመናገር እንደ ህዝብ ጦርነትን አንመርጥም፣ ግን ደግሞ ባርነትን አንመርጥም ነው መርሃችን። በራሱ ትናንትና ጦርነት ምንም በጎ ነገር የለውም። ይሄንን የማይረዳ ማህበረሰብ የለም፣ የማያቅ ታጋይ የለም። ነገር ግን በጅምላ ወይ ደግሞ በችርቻሮ ከመገደል እንግዲህ ወጥቶ መታገል ብቸኛ መፍትሄ ነው ብለን እናምናለን፣ እሱንም አድርገናል። ስለዚህ የአማራ ህዝብ ለረጅም ዘመን እንዲጃሂግ ተደርጓል። እንዲገደል ተደርጓል። ምናልባት ሞቱን ሁሉ ሊላመ ተደርጓል። አንዳንድ ጊዜ እንዳውም ሞቱ ቁጥር ብቻ እንደሆነ እንግዲህ ከማይለመዱ ነገሮች መካከል አንዱ ሞት ነው። ይህንን እንኳን እንዲለምደው ነው የተደረገው። ስለዚህ የብሔር ተኝነት ትግል ብቻኛ መውጫ መንገድ ነው ብለን እናምናለን። ያንን እናደርጋለን። ምናልባት የብሔር ተኝነት ትግል የራሱ የሆነ ዲዛይን አለው። የአማራ የብሔር ትግል ደግሞ ሌሎች ቀድሞ ከነበሩት የብሔርተኝነት ጥቅሎች የሚለይባቸው የራሱ የሆኑ ባህሪያቶች አሉት። እውነት ለመናገር እንደ ህዝብ ወይ ደግሞ እንደ ማህበረሰብ በጥላትነት የሚፈርጀው ህዝብ የለም። የለም ብቻ አይደለም፣ እጅግ በጣም የምንጸየፈው ጭምር ነው። ምክንያቱም ትናንትና በመዋቅር ደረጃ እንደ ህዝብ የደረሰብንን ችግር እንረዳለን፣ እናውቃለን፣ እንገነዘባለን ስለዚህ ይህንን አማራ ሌሎች ስራቱን ስህተት ዳግም የሚደግም ወይ ደግሞ ስህተቱን የሚደግም ማህበረሰብ አይደለም። ስለዚህ መገንጠልን የማያበረታታ ምናልባት የራሱ የሆኑ ዩኒክ የሆኑ የደረሰበትን እውነት ለመናገር ብዙ የሚያስጨክኑ ነገሮች እንዳሉ እናውቃለን። በጣም በርካታ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ እህቶቻችን ተደፍረዋል። እናቶቻችን ተገለዋል። አባቶቻችን ተገለዋል። ሕጻናት ተገለዋል። እነዚህ ነገሮች ለመጨከም በቂ ነበሩ። ነገር ግን እኛ ይሄን አናደርግም። ትላንትና ይሄንን በተግባር ያሳየ ትግል ነው። አሁን የአማራ ፋኖ ትግል እንደምታውቁት ቁስለኞችን የሚያሳክም ምርኮኞችን ለቀይ መስቀል አሳልፎ የሚሰጥ ምናልባት በኃላፊነት የሚታገል ድርጅት ነው። አፋ ባህ ስለዚህ እነዚህን በደንብ ከማህበረሰቡ ጋር የተግባባንበት ከመንግስት ሰራተኛው ጋር የተግባባንበት እውነት ለመናገር እነዚህ አሁን አሁን እየደረሰ ያለው አማራ ላይ እየደረሰ ያለው ግፉ፣ መፈናቀሉ፣ መገደሉ ሌሎች ሌሎች በጣም በርካታ የሆኑ ግፎች እንደ ህዝብ እየደረሰበት ያለው በጋራ ባለመታገሉ ነው በጋራ ባለመቆሙ ምክንያት ነው። ስለዚህ ከዚህ በኋላ እንደ ህዝብ ተነስቶ ማንኛውንም ሊድንበት የሚችለውን ትግል ሁሉ ማድረግ አለበት ብለን እናምናለን። ይህንን እንደ ህዝብ ሁሉ ይገነዘባል ምናልባት ትላንትና የተለያዩ የማንቃት የፖለቲካ ንቃት ወይ ደግሞ ማንቃት ተሰርተውበት አለም። እንደ ህዝብ የአማራ ህዝብን ትግል የጀመረው በየቦታው የነበሩ በደሎች፣ ግፎች፣ መፈናቀል፣ መገደል፣ ከተማው መቃጠል እነዚህ ናቸው፣ ቦቶ እንዲታገል ያደረጉት። አሁንም ቢሆን እንደ ህዝብ ምናልባት ፕላንትና ፖለቲካ ቀልም እንዲሆን ተደርጎ ተሰርቷል። በተለየ የአማራው ኤሊት አማራ ነኝ ላለማለት ብሔርተኛ ነኝ ላለማለት በነገራችን ላይ ሁሉም ሰው ማመን ያለበት አማራን ለመደገብ ከአማራ ጎን ለመቆም ከሚገድል ማህበረሰብ ጎን ለመቆም እንደ ህዝብ ሰው መሆን ብቻ በቂ ነው። ይህንን በተግባር ያሳዩን የሌላ ብሔር ተወላጆች እንዳሉ ይህንን በደንብ እንረዳለን። ምናልባት የአማራ ትግል ነፃ የሚያወጣው አማራን ብቻ አይደለም፣ ሌሎች ብሔሮችንም ጭምር እንደሆነ እናምናለን። የፍትሃዊ ጥያቄ የእኩልነት ጥያቄ አንስተን ታገዝናል። ስለዚህ የሌሎች የእኩልነት ጥያቄ የፍትሃዊነት ጥያቄ ነገ በልኩ አማራ በልኩ የሚወከልበት ስርዓተ መንግስት ሲሰራ ተረኛ ሆኖ ሌሎች የሚበድል የሚጨቁን እንደማይሆን ማንም ያቃል። እኛም በዛ ልክ እንሰራለን። የአማራ ትግልም በዚህ የትግል መስመር ይመራል ማለት ነው። ከዛ ባሻገር ምናልባት እንግዲህ የምናደርገው ትግል እንደ ትግል ህዝብን ከማስተዳደር ወይ ደግሞ የትጥቅ ትግልን ከመምራት ባሻገር ህዝብን ማስተዳደር በፖለቲካ የሚመራ የትጥቅ ትግል ነው የሚኖረን። እንግዲህ ዞሮ ዞሮ ትግላችን ምናልባት ከማህበረሰብን የያዘ ማህበረሰብን እንደ ማህበረሰብ ያካተተ በሱ የሚመራ የትጥቅ ትግል ነው እያካሄድነው ያለ ነው። ስለዚህ ማህበረሰቡ ጋር በዚህ መግባባት ይችለናል እንደ አጠቃላይ አፋባህም የሚታገለው ማህበረሰቡ ለነፃ ለማውጣት ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ዘገናን መራሹ የጥፋት ቡድን ቀንደ በየላጨ በተቆጣጠረባቸው ቀጠናዎች ህዝባዊ ውይይትና አስተዳደራዊ መዋቅር እየዘረጋ ለህዝቡ ፍትህ እየሰጠም ይገኛል። ድርጅቱ እያካሄድ ያለውን ውይይትና አስተዳደራዊ መዋቅር ዝርጋታ በተመለከተ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ድርጅት ጉዳይ ምክትል ኃላፊ አርበኛ እያሱ ሙጌታ በዚህ መልኩ አብራርተዋል። እንደ አፋባ ደቡብ አማራ ቀጠና እንዳሳምነው ዕዝ እንደ መዋቅር ሶስት ዘርፎች አሉ። የመጀመሪያው ወታደራዊ ዘርፍ ነው። አጠቃላይ ወታደር የሚመለከት ስራዎች የሚሰሩበት ዘርፍ ነው። ሁለተኛው ድርጅታዊ ጉዳይ ነው። ድርጅታዊ ጉዳይ ማለት በዋናነት ዓለም አቀፋዊና ወይና ሀገራዊ ጉዳዮች ላይ ጂኦፖለቲክሱን በመተንተን ደረጃ አጠቃላይ ያሉትን ነባራዊ ሁኔታ በማየት ፖለቲካዊ ይዘቶችን የሚሰራ ዘርፍ ነው። ከዚህ ጋር ተያይዞ አጠቃላይ በስሩ ያሉት ዲፓርትመንቶችን ይመራል፣ ያስተባብራል። በዋናነት ሲቪል አስተዳደሩ ላይ ያለውን ወይም አስተዳደራዊ ጉዳይ ያለውን ፖለቲካዊ ተቋማት ላይ ወታደራዊ ዘርፍም ላይ ያለውን በማስተባበር ደረጃ የሚሰራ ዘርፍ ነው። የሶስተኛው አስተዳደራ ጉዳይ ነው። በሲቪል አስተዳደር ደረጃ የሚሰራ ዘርፍ ነው የማለት አጠቃላይ በማህበረሰብ ደረጃ የሚሰሩ አደረጃጀቶችን የመስራት የማጠናከር፣ ከዚህ ውጭ መዋቅር የመዘርጋት ማህበረሰቡን የተሻለ አገልግሎት እንዲያገኝ የራሱን ችግር በራሱ እንዲፈታ የሚያደርግ መዋቅር የሚዘረጋበት ዘርፍ ነው። አጠቃላይ ማህበረሰቡን ለዚህ ትግል እየነቃ እንዲሆን የማንቃት ስራ የሚሰራበት ዘርፍ ነው ማለት ነው። በመንዝ ግሸራቤል ወረዳ ነው ላለፉት ያለፉ አንድ አመት ያክል በጠላት ቁጥጥር ስለ ነበረ ነው። እንግዲህ ግሸራቤልና በዙሪያ ያለው ቀበሌዎች ላይ በአስራ አምስት ቀን ውስጥ ከፍተኛ የሆነ ስራ ሰርተናል። የመጀመሪያው ስራ የሰራነው ወደዚህ እንደገባን የሴክተር ተቋማት ሰራተኞች ተረጋግተው ስራቸው እንዲሰሩ የተደረገበትና ዊት ተደርጎ ያለምንም ስጋት ስራቸው እንዲሰሩ ተደርጓል። ከዚህ በተጨማሪ እነኚሁ ሴክተር ተቋማት፣ የፋይናንስ ተቋማት፣ የጤና ተቋማትና መሰል ተቋማት ሙሉ ባለሙያዎች ስልጠና የወሰዱበት ጊዜ ነበረ። በዋናነት ስልጠናው እንግዲህ እንደሚታወቀው የአማራ ህዝብ የደረሰበትን በደል፣ ጭቆና አጠቃላይ ማህበረሰባችን መርዳት ስላለበት በተለይ በተለይ ደግሞ የተማረው ምሁር የምንለው ማህበረሰብ ቀድሞ በዚህ ትግል አስተዋጽኦ ማድረግ ስላለበት እነኝህን ባለሙያዎች ስልጠና ሰጥተናል። የመጀመሪያው ስልጠና የነበረው እንደሚታወቀው የአማራን ህዝብ አጠቃላይ በተለይ በሀገር ደረጃ የከፈለውን ዋጋ ያበረከተውን አበርክቶት ከታሪክ አንፃር ሰፊ የሆነ ስልጠና ሰጥተናል። ከዚህ ጋር ተያይዞ የምሁራን ሚና ምን መሆን መምሰል አለበት፣ የአማራ ምሁራን ምን ሰሩ የሚለውን በደንብ ሰፊ የሆነ ማንዋል አዘጋጅተን ስልጠና ሰጥተናል። በደንብ የተግባባንበት እንደሚታወቀው እንግዲህ አማራ በጣም ብዙ ዋጋ የከፈለ በሀገር ደረጃ ሀገር ጠብቆ ያጓዘ ሀገር የሰራ ለሀገረ መንግስት ግንባታ ከፍተኛ ጉልህ ሚና የተጫወተ ህዝብ ነው። ይህንኛ ብቻ ሳንሆን ዓለም የሚያውቀው ሀቅ ስለሆነ በዚህ ዙሪያ ሰፊ የሆነ ስራ ሰርተናል። ምናልባትም በምሳሌም ጭምር እያነሳን እየተግባባንበት የተማማርንበት ሁኔታ ነው የተፈጠረው። ስለዚህ አማራ ምናልባትም እንደ ማህበረሰብ ታታሪ ሰራተኛ፣ ምናልባትም ለህግ ተገዢ በጣም ትሁት እንደሆነ ሁላችንም እናውቃለን። እና በዚህ ልክ ግን በሰራው በከፈለ ዋጋ ልክ ይከፈለኛል አለም። ነገር ግን ደግሞ ጅምድ ላይ እንዳይኖር ስለተፈረደበት በዚህ ልክ በደሉ ለምን መጣ የሚለውን በደንብ ለማየት ሞክረናል። የአማራ ህዝብ ዋጋ እየከፈለ ያለው ለዘመናት በተሰራ ሴራ ነው ያሉት አርበኛ እያሱ ሙርጌታ ሙራ የራሳቸውን ሚና እንዲወጡ ጭምር ስልጠና እየሰጠም እንደሆነም ገልጸዋል። አሁን ለደረስንበት ውጥንቅፍ ለደረሰብን ጫና በዚህ መከራ ቀንበር ውስጥ ሆነን ምናልባት ይህን ዋጋ እንድንከፍል ያደረገ ምንድን ነው? በሚል በተለይ በተለይ የሐሰት ትርክቱ ላይ ሰፊ የሆነ ስልጠናዎች ሰጥተናል። በተለይ ከፋሺስት ኢጣሊያ ወረራ በኋላ የነበሩትን እስከ ብልጽግና ስርዓት ድረስ ያለውን በደንብ ለማየት ሞክረናል። እንደሚታወቀው እንግዲህ የዚህ መከራ መነሻዎቹ የሐሰት ትርክት ናቸው። የሐሰት ትርክት ደግሞ የመጀመሪያው እንደምናውቀው የጣሊያን ወረራ ሰዓት ጀምሮ አማራን ኢትዮጵያን ያለ አማራ አስረክባለሁ ብሎ ሲሰሩ እንደነበረ፣ ከዚህ በተጨማሪ ትምክተኛ ነው፣ ሴረኛ ነው፣ ነፍጠኛ ነው፣ ገዥ መደብ ነው በሚል ሴራዎች ተሰጥቷቸው በራሳችን ምስለኔዎች ሲሰራ ቆይቶ ለዚህ የተዳረግንበት ጊዜም እንደነበረ በደንብ አይተናል። ከዛም ቀጥሎ ደግሞ እንደሚታወቀው ከወታደራዊ አገዛዙ በሚመራበትም ሰዓት በዛም ዘመንም ጭምር በደርግ ዘመን የአማራ ህዝብ ከፍተኛ ሆነ በደል ሲደረግበት እንደነበረ በደንብ ለማስታወስ ሞክረናል። በዚህ ወቅት እንግዲህ እንደሚታወቀው የአማራናት መከራ ያየችበት በቀይ ሽብር በሚል ወጣቶች እየተገደሉ፣ እናቶች አስከሬ እንዲያው የሚደረግበት ነገር ግን ልጆቻቸውን እንኳ በአግባቡ የማይቀብሩበት ሀዘናቸው የማይወጡበትን ሰዓት እንደነበር በደንብ ለመማመር ሞክረናል እና ከዛን ሰዓት ጀምሮ ሴራዎቹ ሰፊ እንደነበሩ እያነሳን ጊዜ ወስደን ከሁለት ቀን እስከ ሶስት ቀን ድረስ ውይይት አድርገናል እና ሲሰሩ የነበሩ የሴራ ፖለቲካዎች በአጠቃላይ የአማራ ህዝብ በዚህ ልክ በደሉ እንዲበዛ እያደረጉበት እንትን እንደሆነ አይተናል። በዋናነት ግን ለነኝህ ሁሉ ግፎች ከፍተኛውን ሚና የተጫወተው ብአዴን ነው። የብአዴን አመራሮች የአማራ ተወካይ አይደሉም። እንደሚታወቀው ምስለኔ ናቸው፣ ተላላኪ ናቸው። ምናልባት ጣሊያንም ንበለው ሌላውም አማራ እንዲጠፋ የሚፈልግ የውጭ ኃይልም የውስጥ ኃይልም በዋናነት ሲጠቀም የነበሩ የእኛን አማራውን ምስለኔዎችን ነበርና በዚህ ልክ አማራ በደንብ ደርስበት ከፍተኛ የሆነ ሚና እንደተጫወቱ ለማየት ተሞክሯልና በሰፊው የተማማርንበት መድረክ ነበር። አሁን እንደ አፋብኃ የትግል መስመራችን የአማራ ብሔርተኝነት ነው። የትግል ስልታችን ደግሞ ፖለቲካዊ የትጥቅ ትግል ነው። ምናልባት የአማራ ብሔርተኝነት ላይ ብዙ ሰው የተሳሳተ ግንዛቤ አለው። እንደ ድርጅት ግን በዋናነት የአማራ ብሔርተኝነት ስለምናገር ከሌሎች የሚለይበት አንድ ሁለት ሶስት ብሎ ምክንያቶች አስቀምጧል። አንደኛው በዋናነት ምናልባት በኢትዮጵያ ጥላ ስር ሆነን እየተገደልን ነው። ነገር ግን አማራ እንደ አማራ እንዲደራጅ ተፈልጎ እንጂ አማራ አሁን ባለው ነው ባህር ሁኔታ በብሔርተኞች ሲደራጅ ጠላት የሚለው ማህበረሰብ ቡድንም የለውም። እኛ ጠላት በዋናነት አገዛዙ ነው፣ ከአገዛዙ ጋር ነው እየተፋለምን ያለ ነው እና ማንኛውም ብሔረሰብ ለእኛ ወንድማችን ነው። ጠላት የምንለው ምንም ፈርጅ የለንም። ምናልባት ሌሎች ብሔርተኞች ከታሪክ አንጻር ስናይ በብሔርተኝነት ደረጃ ሲደራጁ ሌላ ጠላት ብለው የሚፈርጁት ማህበረሰብም እንዳለ ብዙ ጊዜ አይተናል፣ እና በዚህ ልክ እንዲረዱን እንፈልጋለን። ከዛ ውጪ ምናልባት እኛ መገንጠልን አናበረታታም፣ መገንጠልን እንቃወማለን። ማንም አካል ከኢትዮጵያ ውጪ የሚሆን አካል የለም። ነገር ግን ራሳችን ለማዳን ብሔርተኛ ሆነን እየታገልን ያለነውና ምናልባት ሌሎች እንደሚሉት ታላቋ አማራ የሚባል የለም። ሌሎችም እንደሚያነሱት በዚህ ልክ እኛ ራሳችን ለመገንጠል አይደለም እየታገልን ያለ ነውና ይህንንም በደንብ ማየት ያስፈልጋል። ከዛ ውጭ የሃይማኖት ኢንተርፈረንስ አለ። አሁን ሴኩላሪዝም የሚባል ነገር የለም በሀገራችን ደረጃ። አሁን በሃይማኖት ደረጃም ሰፊ የሆነ በደል እየደረሰብን ነው። በተለይ በተለይ ኢትዮጵያ ኦርቶዶክስ ተዋህዶ አማኞች በከፍተኛ ሁኔታ እየተመረጡ እየተጨፈጨፉ ነው። በተለይ ነባሩ የሙስሊም ማህበረሰብ በዛ ልክ ፈተናውን እያየ ነው። በጎን ምናልባትም አማኞች ነን በሚል በኢንጂኦ የሚደገፉ በስተጀርባ የሴራ ፖለቲካ ያዘሉ ሰፊ የሆነ ስራ የሚሰሩ አካላት አሉ። እነኚህንም እንቃወማለን። ቀጣይም እንደዚህ አይነት ጣልቃ ገብነት እንዳይኖር አበክረን እንደምንሰራ በደንብ መታሰብ መቻል ያለበትና በዚህ ልክ እንዲረዱን እንፈልጋለን። አብዛኛው የአማራ ምሁር በተለይ በተለይ ከደርግ ዘመን ብንነሳ ከ60 እስከ 83 የሚሆኑ የአማራ ምሁራን ተጨፍጭፈዋል፣ ተገለዋል። ስለዚህ ከዛን ሰዓት ጀምሮ የአማራ ማህበረሰብ ምሁሩን እያጣ ተወካይ እያጣ ለዚህ በደል የተጋለጠበትን ሁኔታ እናያለን እና በተለይ በተለይ በብአዴን ዘመንም በተለይ አሁን በዚህ ሰባ ስምንት ዓመት እንደምናስታውሰው ብዙ መሪዎቻችን አተናል። ብዙዎች አገር ለቀው እንዲሄዱ ተደርጓል። ካለምንም ምክንያት ደግሞ እስር ቤት እንዲቆዩ ተደርጓል። በተለይ ምሁራን ከሆኑ ሕክምናም እንዲያጡ በህመም ምናልባት በሕክምና በማጣት ህይወታቸውን የሚያጡ ብዙዎች አሉ፣ እናስታውሳለን። አሁንም በዛ ልክ እየተሰራ ነው ያለው። ከዚህ ባለፈ ደግሞ ዘመናዊ ባርነትን መርጠው የተቀመጡ ብዙዎች አሉ። ምናልባትም ትግሉን የሚጠብቁ ይኖራሉና በዋናነት የምሁራን ሚና በጣም ዝቅተኛ እንደነበር ያየንበት መድረክ ነው። ምናልባት ምሁራን ስንል በምስለን የተቀመጡትን ሳይሆን ለአማራ እንታገላለን የሚሉ በሚዲያ ደረጃም አክቲቪስት ሆኖ የሚሰሩ አካላት፣ ከዛ ባለፈ ደግሞ እያንዳንዱ ተቋም ላይ የሚሰሩ የተሻለ አሳሰብ ያላቸው ሰዎች ይህም ሥራ መስራት የሚችሉበት እድሉ ነበር። ነገን ግን ያለመጋፈጥ የሚደረጉ ጥረቶችም እንዳሉ አይተናል። ስለዚህ በዚህ ልክ የምሁራን ማጣት አማራን ዋጋ አስከፍሎታል እና እነዚህን ነገሮች በሰፊው አንስተን ስልጠናዎቹ ላይ ስራ ሰርተናል። ይሄ አጠቃላይ ከሴክተር ተቋማት ከመምህራንና ከሌሎች ባለሙያዎች ጋር ውይይት ያደረግነው መድረክ ነበር። የሁለተኛው መድረክ ወደ ሲቪል አደረጃጀት አስተዳደር ጉዳዩ ላይ ነው፣ እየሰራ ነው። ይህ ማለት በግሸራቤልና ዙሪያ ባሉ ቀበሌዎችም ላይ ግሸራቤል አካባቢም በማህበረሰብ ደረጃ የሚደራጅ አደረጃጀት ነው። እዚህ ላይ ሰፊ ስራ ሰርተናል። ማህበረሰቡን ልክ አሁን በስራ ነው ባስቀመጥኳቸው ልክ ለማወያየት ሞክረናል። አደረጃጀቱን ለመስራት ሞክረናል። ቀጣይ ፋንክሽናል መሆን ስላለበት በደንብ ተነጋግረን እስከዛሬ እንደፋኑ የገጠሙ ችግሮችንም ጭምር በደንብ አንስተን አሳብን ተሰጥቶባቸው ለማጠናቀቅ ሞክረናል። በመጨረሻ ሀሳቦች ተሰጥተዋል። በተለይ በአስተያየት ደረጃ የተሰጡን አሉ እነሱን ተቀብለናል። በጥያቄ መልክ የተነሱ አሉ። ይህን ምናልባት በሰፊ ሁሉም ቦታ የሚነሳ ጥያቄ ነው። በተለይ አንድነትን በተመለከተ ፋኖ ትላንት ከነበረው አደረጃጀት የተሻለ ደረጃ ላይ ደርሷል። ነገር ግን ሁሉም አደረጃጀት አንድ አልሆንም ለምን የሚል ጥያቄ ተነስቶ እዚህም ጋር የውሙን ላይ ሰጥተናል። በአጠቃላይ ግን ለማሸነፍ ሲባል የግድ አንድ መሆን ያስፈልጋል። ምናልባት የሴራ ፖለቲካ መርፌት ተወቅተው አንድ እንዳንሆነ የሚሰሩ በተለይ በመደበኛ ጠላት በኩልም ፋኖ መስሎ የሚገቡ አካላት ይኖራሉ። ይህም የማጥራት ስራ ምናልባት በመሪ ደረጃ ተቀምጠው ስጋቸም ያለባቸው ምናልባት ፋኖ አንድ ቢሆን በሚል ስጋት ውስጥ ያሉ አካላት ሊኖሩ ይችላሉ። ዞሮ ዞሮ አንድነት ስለሚያስፈልግ ቀጣይ አንድ እንደሚሆን ምናልባትም አንድነታችን ግዴታም ስለሆነ በዚህ ላይ ምላሽ ሰጥተን መድረኮችን አጠናቀናል። በአጠቃላይ ግን ጥሩ ጊዜ ነበር የነበረው የተሻለ ስራ ሰርተንበታል። ይህ ስራ ሁሉም ጋር የሚቀጥል ነው። ምናልባት ቀጣይ የሚሰሩት ስራዎች ይኖራሉ። በዛም ላይ ቀጣይ አቅጣጫ አስቀምጠን መድረኮቹን አጠናቀናል። መድረሻው ህልውናና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ